ወቅቱ ወረሃ ሰኔ ነው። ሰኔ 12 ደግሞ የሁላችንም አባት የመገበን ያሳደገን በቤቱ የተንከባከበን ይለየብኛል። ሚካኤል ሊቀ መልአኩ ቅዱስ ሚካኤል የሚነግስበት የሚከብርበት ቀን ነው። ሚካኤል ሰነ ፓዊ ደግሞ ዝግጅቱን ጨርሶ እዚህ ሲኤም ሲኤምሲ ሚካኤል ተገኝተዋል። ሙሉ የበዓሉን ኩነት ለናንተ ማስኮመኩማችሁ ይሆናል። ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩት። ወደ ቪዲዮ ሰላም፣ ያገር ሰው እንግዲህ አሁን ቀጥታ ወደ ውስጥ እንገባለን ማለት ነው። አብራችሁን ቆዩ። እንደምታዩት በጣም በርካታ ሰዎች በዓሉን ለመታደም መጠዋል። እንግዲህ በሩ ላይ ደግሞ በጣም ክራውድድ ነው። እንግዲህ እሱን ተጋፍተን ተፋልመን አብረን እንገባለን። አብራችሁን ቆዩ። አብራችሁን ቆዩ። እንደምትመለከቱት እዚህ ጋር እንግዲህ በሩ ነው መግቢያ መውጫውም አንድ ሆኖ በጣም የምታዩት በርካታ ሰዎች እየወጡ እየገቡም ይገኛሉ። በጣም እዚህ ጋር በጣም ከባድ ነው እንግዲህ በተለይ እናቶች፣ ሴቶች፣ ሕጻናት ይዛችሁ የምትመጡ በጣም በጣም ሪስክ ነው ይሄም ቦታ ማለት ነው። ስለዚህ ቀስ ብላችሁ ውጡ፣ ጉዳይ ከሌለባችሁ ቀስ ብላችሁ ውጡ። እንግዲህ አስተባባሪም ያለ አይመስለኝም። አስተባባሪም ቢኖር ቢያንስ በአንደኛው በኩል መውጫ በአንደኛው በኩል መግቢያ ይደረግ ነበረ። በጣም ከባድ ነው ግፊያውን፣ እንደምትመለከቱት ነው። ቪዲዮን አይታችሁት ደግሞ የእናንተን አስተያየት አሳረፉ በኮመንታችሁ ላይ። እንኳን ደስ ያላችሁ። ደስ ብሎኛል። የሊቀ መላኩ ቅዱስ ሚካኤል ታቦቱ ወጥቷል። እንደምትመለከቱት በጣም ነው ደስ የሚለው። በርካታ ሰዎች እልልታውን እያቀለጡት ነው። ባላችሁበት ሁላችሁ ምልልል ልበሉ። በጣም ነው ደስ የሚለው። ታቦቱ ወጥቷል። እንደምትመለከቱት በጣም ነው ደስ የሚለው። ዘማሪ ሆኖቹ በቃ በቤቱ ማደግ በጣም ይለያል፣ ነው የምላችሁ። በጣም ነው ደስ እዚህ ጋር ደግሞ እንግዲህ ምእመኑ ሰብሰብ ብሎ እየዘመረ እያመሰገነ በእልልታ በጭብጨባ ቅዱስ ሚካኤልን እያመሰገነ እየዘመረ ይገኛል እንደምትመለከቱት ማለት ነው። በጣም ነው ደስ የሚሉት። በጣም ነው ኤነርጀቲክ ናቸው። እንግዲህ በቤቱ ያደጋችሁ ሁላችሁም ቅድም እንዳልኳችሁ ኮመንት ሳጥኑ ላይ መልካም ምኞታችሁን እንደዚሁም እንኳን አደረሳችሁ ተባባሉ። ቅዱስ ሚካኤል ያደረገላችሁ መስክሮ ዙ ላይ በጣም ነው ደስ የሚለው

እንደምንም ብዬ ገብቻለሁ። እንግዲህ አዲሱ ህንፃ የቅዱስ ሚካኤል ሲኤምሲ የሚገኘው ይህንን ይመስላል። በጣም ነው የሚያምረው። እንግዲህ የዝህን ፍጻሜ ደግሞ አሳይቶን መጠን ቪዲዮ ለመስራት ያብቃል። እስኪ ውስጡን ደግሞ ገብተን እንየው። አብራችሁን ቆዩ። ውስጡ ደግሞ ያለውን ቫይ አይተን እንወጣለን። በስማም ገና ሳልገባ እንዴት ነው የሚያምረው! በእናታችን በስመአብ በስመአብ በስመአብ በስመአብ። እንዴት ነው የሚያምረው! እንዴት ነው የሚያምረው! በጌታ ተመልከቱት፣ ተመልከቱት ጣሪያው ምን እንደሚመስል ተመልከቱት፣ ተመልከቱት። በስመአብ አስባችሁታል? ቅዳሴ ህዝብ ውስጥ ሆናችሁ ስታስቀድሱ፣ በስመአብ ታያችኋል። እዛ ጫፍ ላይ መድሃኒዓለም እኮ ነው እጁን ዘርግቶ፣ ቅዳሴው ራሱ እንደዛ አንጋጣችሁ ነው የሚጨርሱት። በጣም ነው የሚያምረው በእናታችሁ። የዚህን ፍጻሜ ፈጣሪ ቅዱስ ሚካኤል አባታችን እባክህ አድርሰንና ለዚህ ፍጻሜ አብቃን። በጣም ነው የሚያምረው። ተመልከቱት። ልፋታችሁ ከንቱ አልቀረም ኦርቶዶክስያን፣ እንግዲህ በጣም ነው ደስ የሚለው። ሲኤምሲ ሚካኤል ውስጡን ተመልከቱት። ይሄ ደግሞ ተመልከቱት፣ ውጭ ላይ ያለው ቫይብ ነው እዚህ ጋር። አሁን ደግሞ ሁለተኛ ፎቅ ላይ ወጥተን ከላይ ወደታች ምን እንደሚመስል ላሳያችሁ ነው። አብራችሁን ቆዩ። ይሄ ደረጃው ነው። እንደምታዩ ተመልከቱት እንዴት እንደሚያምር ማለት ነው። በጣም ነው የሚያምረው እዛ ጋር አስባችሁታል ያ ሲሞላ ደግሞ እዚህኛው ጎቅ ላይ ሆናችሁ ስታስቀድሱ ማር ቅዱስ ሚካኤል ያደረገልን ብዙ ነገር ነው ተወርቶ አያልቅም በጣም ነው የሚያምረው እንግዲህ ይህንን በዓል እያከበራችሁ ያልሆናችሁ በሌላም ሀገር ያላችሁ በኢትዮጵያም ከዚህ ቪዲዮ ማየት ትችላላችሁ የተወሰነውን ማለት ነው አብራችሁን ቆዩ እንደምትመለከቱት በጣም ነው የሚያምረው እኔ ከዚህ ከዚህ ውስጥ መውጣት አልቻልኩም በጣም ነው ደስ ያለኝ የውጭ ዌብ እያሳየዋችሁ አይደለም አይ ነው ውስጡ ግን በጣም ነው የሚያምረው። ጎበዝ እንዴት እንደሚያምር ተውት። መጣችሁ፣ ተመልከቱት፣ ጎብኙት፣ ስራቸውን እዩላቸው። በጣም ነው የሚያምረው። እኔ እንግዲህ በጣም ተደንቄ ነው ያለሁትኝ። ተመልከቱት። ደረጃውን ዘገው ናችሁ። ቅዳሴ ማስቀደስ እዚህ ስር ሆናችሁ። በጣም በርካታ ሰዎችን ይዛል። አስቀዳሽ ምዕመኖችን ይዛል። በጣም የሚያምረው ተመልከቱት። ብስማ ተመልከቱ ተመልከቱ ተመልከቱ ተመልከቱ ተመልከቱ እንዴት እንደሚያምሩ። በስመ አብ ቅድም እዛ አውደ ምሕረት ላይ ይህ ህንፃ ምን ያህል ገንዘብ እንደፈጀ ቅድም ሪፖርት ሲያደርጉ ነበረ። እንግዲህ ወደ 180 ሚሊዮን ብር ፈጅቷል ብለዋል እስካሁን ድረስ። እኔ ግን በጣም ነው የገረመኝ። 100 ብሩ አይደለም፣ ውስጡ ሰዓሊያኖች እንዴት እንደተጠበቡበት ማለት ነው። እጃችሁን እጃችሁ እግዚአብሔር ይባርክላችሁ። በስመ አብ እንዴት ነው የሚያምሩ! እንዴት ነው የሳሉት! ተጨንቀው ነው የሳሉት። በጣም ነው የሚገርመው። አንዲት ነገር ፍንቅጭ አላደረጉም ማለት ነው። ቁልጭ ፎቶግራፍ አድርገው የሳሉት በጣም የሚያምሩ ሳሊያኖች፣ እጃችሁን አሁንም ደጋግሜ ደጋግሜ ደጋግሜ እግዚአብሔር ባርክላችሁ፣ ቅዱስ ሚካኤል ይጠብቃችሁ። በጣም የሚያምሩ ተመልከቱት። እዚህን ክቡን እንጃ፣ ስማ፣ ከቃል በላይ ነው ለመግለጽ። አንዳንድ ስዕሎች እየዞርን ነኝ። ይህ እንደሚያምሩ ተመልከቱ። ዞር ዞር እያልን እንመልከት። በጣም ሰፊ ስለሆነ ትንሽ ጊዜ ልፈጅባችሁ እችላለሁ። እኛ አብራችሁኝ ቆዩ። ያው እኔ ብዙም የካቴድራል አድናቂ አይደለሁም፣ ግን ይሄ ለየት ብሎብኛል። ካየኋቸው ካቴድራሎች በጣም ግዙፍ ነው፣ ሰፊ ነው። በጣም ደስ የሚለው ስማ ጎበዝ ይታያችኋል ግን ይታያችኋል፣ የሚስሉትን ስል እንዴት እንዴት እንደሚያማምሩ፣ በስማ በጣም ነው የሚችሉት፣ በጣም ነው የሚችሉት። እንግዲህ አይኖ በጣም በርካታ ጊዜያትን ቆይቷል፣ በርካታ አመታትን ቆይቷል ይህ ቤተ ክርስቲያን ከተጀመረ። ግን እኔ በቅርቡ እንደሚመረቅ እርግጠኛ ሆኜ ነው የምነግራችሁ። ኦልሞስት ዘጠና ምናምን ፐርሰንት የሚሆኑ አልቋል። አሁን የቀረቡ ጥቃቅን ነገሮች ናቸው እነዚህ ላይም እንግዲህ አቅማችን እንድንረባረብ መልእክቴን አስተላልፋለሁ። በጣም ነው ደስ የሚለው። ተመልከቱ ተመልከቱ፣ ስዕል ዛጋ ይታያችኋል። ተመልከቱት ተመልከቱት፣ ጥበብን ተመልከቱ። ቅዱስ ሚካኤል አንተ ጠብቀን። በጣም ነው ደስ የሚለው፣ በጣም ነው የሚያምረው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ

ለግለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ። ለዚህ ቀን ለዚህ እንትን አልበቃኝም፣ እንደዚህ አልሆንኩም፣ እንደዚህ ዜግ ጎደለኝ፤ እንደዚህ አትጨነቁ፣ ተውት። ኦርቶዶክስ ብቻ ከሆናችሁ በቂ ነው። በእውነት በጣም ነው የሚያምረው ኦርቶዶክስ መሆን። በጣም ነው ደስ የሚለው ህይወት ነው። መዳን የሚቻለውን በኦርቶዶክስ ብቻ ነው ሲሉ ሰምቻችኋሉ። እውነታቸውን በእውነት በጣም ነው የሚያምሩ። ተመልክቱ እስኪ ዞር ዞር እያልን አሁንም ቪዲዮ እየቀረጽኩ ወደ እናንተ አደርሳችኋለሁ። ተከታተሉኝ እንደትም እንዳትሄዱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ እንዲሁም ለመላው ኢትዮጵያን እና ለመላው የኦርቶዶክስ እምነት ተከታዮች ይደርስ ዘንድ ደግሞ ላይክ እና ሽር እንዳይረሳ። አብራችሁን ቆዩ እንዴት እንደሚያምር ተመልክቱ። አልባሿችሁም ቅር ብሎኛል። ይህችን የምሰለች ቤተክርስቲያን እንግዲህ ከኋላ በምታዩት ካቴድራል ልትቀየር ነው። ያም እኮ ቆንጆ ነው ግን አለ ይልቅ ቅር አይደለም። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ

ለዚህ ቤተ ክርስቲያን ግን አንድ ጠጠር ያላቀበለ ሰው ካለ በጣም ነው ማዝንበት። በጣም ነው የሚያምረው የእውነት ይ ከዚህ በረከት ሁላችንም መሳተፍ አለብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ

ሰላም ያገር ሰው፣ እንግዲህ የዛሬው ውሏችን ይህን ይመስል ነበረ። እዚሁ ሲኤምሲ ሚካኤልን በደንብ አድርገን አከበርን። ታቦቱን አወጣን። ታቦቱ እየገባ ይገኛል። ስለዚህ በሌላ ቪዲዮ እስከምንጋይ ድረስ ከዚሁ እኔ ሰናበታችኋለሁ። አቅርቤ ያዘጋጀላችሁ ፓዊ ነኝ። ቪዲዮን እንግዲህ እስከዚህ ሰዓት ካያችሁት ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ለመላው ኦርቶዶክስ ምተከታዮች ይደርስ ዘንድ ደግሞ ላይክ እና ሼር እንዳይረሳ። ጉድባይ